እንግዲህ በሌሊት አንድ መልእክት አስቀምጣ ነበረ። ደግማ አጠፍታለች። ለምንድን ነው አጠፋሽ ሮታዬ አጠፍታለች። አንተ ማንም ልትወቅስ አችልም እራስን ነው ምናምን እያለች ነው ማለት ነው። ይሄ እንግዲህ ቅኔው ለአብረሽ ነው ሁሌ ማለት ነው። እውነቷን ነው በነገራችን ላይ፣ በህይወታችን ማለት ነው እራሳችን ያጠፋነው ጥፋት እራሳችን ነው መውቀስ ያለብን እንጂ ሰው አይደለም ሰው ማለት ከህይወታችን ማስወጣት የምንችለው እኛ ነን፣ ማስገባት የምንችለው እኛ ነን ማለት ነው። አብሮሽ ማስተካከል ቢፈልግ ኤርሜላን ከህይወቱ ማስወጣት ይችላል። ስለፈለገ ይመስለኛል ኤርሜላ ስለሚትወዶ ወይም ስለሚወዳት ይመስለኛል ጋይስ። በጣም እንክብካቤ የሰጠች ነው በጣም ፍቅር የሰጠች ነው ይመስለኛል። አንድ ሰው ሲያጠፋ ማለት ነው ጥፋቱን አምኖ የራሱን ጥፋት ደግሞ ማረም አለበት ብዬ አስባለሁ። እኔ በበኩሌ ማለት ነው እኔ በማየው ልክ ማለት ነው ወዶቼ እና እንግዲህ ይህ ፎቶ ያመጣውላችሁ እንግዲህ አምስት ወር ነው፣ ከስድስት ወር በፊት እንደዛ ከዱባይ ነው እና ፍቅር ፍቅር ስጫወቱ ነበረ። እና አሁን ግን አደርጉና ብዙ ነገር ተቀይሯል ማለት ነው ወዶቼ። እንግዲህ መልእክቷን ይ ጥያቄ የፈጠረብኝ ለምንድን ነው ሮታ መልእክት አስቀምጣ ያጠፋችሁ? አስፈራርቷት ይሆን ለምንድን ነው አጥፍታ አታውቅም። በነገራችን ላይ ስቶሪ ላይ አስቀምጣ አንድ ቀን አጥፍታ አታውቅምና እንዴት አጠፋች? ጥያቄ ነው ይሄ ማለት ነው፣ ጥያቄ ነው ለእኔ፣ ጥያቄ ፈጥሮብኛል። ለምን አጥፍታለች? አሁን የለም ስቶሪ ውስጥ ማለት ነው። እና እንግዲህ ማንም ሊቶክስ አችልም እራስህን መውቀስ አለብህ ነው፣ ገባችሁ አይደለ? ስለዚህ ተጠያቂ የምንሆኑ በሕይወታችን ራሳችን ነው። አንድ ነገር ስናጠፋ በነገራችን ላይ ማለት ነው፣ ጥፋታችንም መቀበል አለብን ብዬ አስባለሁ። ማንም ተጠያቂ ማድረገን አንችልም፣ የራሳችን አላፊነት ወስደን ተጠያቂ መሆን አለብን ብዬ አስባለሁ። ለምን የራሳችን ስላጠፋን ማለት ነው። ሌላ ሰውም መቀስ አንፈልግም ማለት ነው። አሁን ለምሳሌ በዚህ ዙሪያ ማርኬም ትላንትና ጓደኞቹ ሲወቅስ ነበረ። ገባችሁ አይደለ? አብረሽ ነበረ ይሄ ነገር ከህይወት ካስወጣ አንተ ነው መወሰን የሚችለው ብሎ ማውራት ይችሉ ነበረ። ሌላ ሰው ማውቀስ ማንም መፍትሄ እንደውም ማለት ነው። ለምን እሱ ፈልጎ ነው ደስተኛ ነው ከዛ ሰው ጋር ማለት ነው። ገባችሁ አይደለ ድራማም ይሁን እንደ ድራማም ቢሆን ያ ሰው ነው ኃላፊነትን መውሰድ የሚችሉ አይደለ ኤልዌይስ እንግዲህ ውዳቸዋለሁ ሩታ እንግዲህ ለምን